ቀዳዳህ የጅብ መሹለኪያ እንዳይሆን ቅጽርህን አጥብቀው እንዴ የሰነበትክልኝ ወዳጄ ቸር ሰንብተሃል ለካ ገንዘብ ብቻ ሳይሆን ወሬም ይጠራልና በል ያለፈው ሰሞን የወሬ ድርቅ ደግሞ ለጉድ ነበር አጀንዳ ሾርቅ አጀንዳ ጠራውባት ስታዛጋ ነበር የከረመችው ወሬ አታመሰለ እርግጥ ያገኘውትን ሁሉ አፍሼ ልሩጥ ካልክ ሞልቷል ግን መርጠህ አጥርተህ በአእምሮ ሰፌድህ አንፍሰ! በልቦና ወንፊተህ አበጥረህ፣ በምግባር ማጥለያ አጥልለህ፣ ጥቅሙን ከጉዳቱ መዝነህ ላድርገው ስትል ግን ወሬ ይጠራል። ያው ወሬ ስል ገብቶሃል አላደል? ደግሞ ይህ ሁሉ አስቀድሜ የምዘበዝበው ለምን እንደሆነ ይገባሃል። አላበዛኸውም እንዴ ብለህ በወቀሳ ጦር ሳትሸቀሽቀኝ በፊት ብዬ ነው መቀላመዴ፣ እንጂ ሰሞኑንማ እህ ብለህ ጆሮህንም ልብህንም የምታውሰው ከወሬም ከፍ ያለ ነገር መሽጠፍቶ ብለህ ለማንኛውም የሰጠው ምክንያቴ የእውነት እንጂ መጥፋቴን ለማስተባበል የፈጠርኩት አለመሆኑን ደግሜ ያስረግጥላለሁ። ያረባባና ለማንም የማይጠቅም ያሉ ተባባሉን ወሬ አንጠልጥሎ ከመሮጥ አፍንም እግርንም ሰብስቦ መቀመጥ በስንት ጣሙ። ደግሞ ወቅቱንም አገናዝብ እንጂ ያ መከረኛ ምርጫ መጣው መጣው እያለ እንደ ሐምሌ ጉርምርምታ ከርቀት ሲሰማ በየጉሬው ከቶ የከረመው አለሁ ባይ ሁላ ተጎትቶ እየወጣ አለሁላችሁ ከእኔ በላይ ላሳር ሊል ዲብ ንቅነቃ ላይ ነው። ካልበላን ቦታ ላይ እያከከ ባላስጨነቀን እያስጨነቀ ያለ ዛራችን እያስጓራ ሊጋልበን እያሟሸን መሆኑን ማትዘንጋ እና የሙሽቱ ማሰሻ ላለመሆን ሰብሰብ ረጋ አብሎ ማሰብ በስንት ጣሙ አይመስልህም? ለማንኛውም ወሬ ጠፋ ብዬ ጭራሹን ጠፍቼ ከማልጠፋብህ ካንተ ልሰወር ስለማይቻለኝ ይኸው ሰንበቴን ጠብቄ ትጥቄን አጥብቄ ብቅ በማለት እንዴት ሰነበትክልኝ? ክልኝ ስል የአክብሮት ሰላምታይን አቀርብልሃለሁ። ከዚያ ሲያልክ እንደሆነ ከዚያማ ቀጥ ብሎ በናፈቀን የማማ ድባቤ ወግና ቡና ዘና ልንል ኳኳ ማድረግ ነው እንጂ ያውም በምን መሰለ በስልክ ስትናገር። የዛሬው ደግሞ ጨን ያለው ነው

እንዲህ እያደረጉ ነው። አገሩን በቁስሉ እየገቡ ጨርቁን ያስታሉት። ሟኝህን ፈልግ። አይ እኔ እንኳን በእውነት እንደሱ አላሰብኩም ማማ ድባቤ። ለለውጥ ያህል እንደው ዘና ላደርገዎት ላጫውተዎት ብዬ ነበር። እሱ ይጠፋታል ብለህ ነው ታዲያ? በአንተ ዋ ካፖርታ ስር ተደብቆ አጅር የሌጊዮን እንዳይገባ ግን ጠንቀቅ፣ አጥርን ጠብቅ ነው። እሱስ ልክ ነዎት። ግን እንዴት ሰንብተዋል? እርሶም አማድባቤ ቸርነቱን ማያልቅበት አምላክ ይመስገን፣ አለሁለት። ሰሞኑስ እንዴት ነው? እባክዎትን፣ ሰሞኑስ እንዴት ነው ማለት እንዴት ነው? ጠይም ነው፣ ጥቁር ነው፣ የቀይ ዳማ ነው? እንደልህ ነው። አውቀው ነው አይደል? እንዴት ነው አውቄ? እና ሳይገባዎት ነው? ምን ነው ማይገባኝ? የሰሞኑ አንተ በውስጥ አምቀ የምታልሞሰሙ ሰው ሰሞን ለእኔ እንዴት ይገባኛል? ጉዳይ ካለ ፍታ አውጣ፣ ፍርጠው እንጂ ምክክሩ ምክክሩ ታዲያ እንደሷ አትልም። ምን ታድበሰብሳለህ ደግሞ? ሴፍን ትዊ ያለ ምኑ ይድበሰበሳል? ማልጎምጎም ለምዶብህ እንጂ። እና ታዲያ ምክክሩ ማለት ምን ሆነ ልትለኝ ነው? አይ እንዴት አዩት ልሎ ትፈልግ እንዴት አየሽው? የጎሪጥ ሊበልህ እንዴት ኖራው? የገበሬ ሊቀመንበር ታውቀዋለህ? ማንን? ሊቀመንበሩንና ታሪኩን አረ እንዲያውም እሱን እንኳን ባታውቀውም አልፈርድብህም። ድሮ ነው፣ በደርጉ ጊዜ ለትንሽ ትልቁ ግራጅ እያነሱ ይውደም የሚባልበት መፈክር ነበረ። ቆይማ መነሻህን ያዝ፣ አፍህን በማር አንድ ጊዜ ልጄ። ይውደምን ብታነሳ አንድ ነገር አስታወስከኝ። ጊዜ ጊዜ ምን አስታውሱ? አማደባቤ እንዳ ስንቱን ዘመን ስንቱን አነግዜ አሳለፍ ነው ልጄ። መቼም ላስችል አይሰጥ ያኔልህ እንዳው ሕዝብ በየምናምኑ ተሰብስቦ በመፈክር ሲረግብ ነበር የሚውለው። አይኔ አይኔ አይኔ የሚረግበው ታዲያ በግራጅን አላልኩም ብለውኛል። እና አንዱ አይጠላፊ ሰፈር ሴት እኮ ናት። ሰው ሁሉልህ በግራጁ ይውደም ይውደም ሲል ለካሷ የኑሮ ሀሳብ አጋሰሱን ጭኖባን ኖሮ፣ ሰው ሁሉ በግራው ይውደም እያለ ሲሰነዝር እሷ አለ ቀኝ እጇን እየወረወረች እንዲህ ይውደም ስትልልህ፣ ለካ ጋሼ ካድሬው አይቷ ኖሮልህ ቆጣ አይልና፣ አንቺ ምን ሆነሽ ነው በቀኝ እጅሽ ቀይሪ፣ በግራሽ፣ በግራሽ ሲላት፣ ደንገጥ ብላ አውቄ ነው በቀኜ አሳምሮ የሚያዳሽቅልኝ ነው የመቻታሁትና፣ ስትለው የተሰበሰበው ሁሉ በሳቅ ፍርስ አለልህ። አይ አልገባኝም። የራስህ ጉዳይ። ወደ ፊተኛው ተመለስ። ወዴት? ወደ ፊተኛው ራንተ ስሉ ለበርፋይል መነሻህን ያዘላልኩም መቼ ከሱ ወጣንና፣ በጎሪጥ ጀምረው በይሁደም ጨረሱት እኮ ደጋር እኳ በጀው። እንዲህ ነኛ እንዲህ ነኛ። ተው፣ ይዘሃለሁ፣ የትም አታመልጠኝም። አንተን ከፍ እሺ፣ የያዙኝ አሁን ግን የጎሪቱን ነገር ይንገሩ። እሱን በምን ተነስቼ ነበር ያልኩህ?

ኢምፔሪያሊዝምን እንዴት ታየዋለህ? ይሉት የጎሪጥ አለ ተብሎ ብዙ ዘመን ማላገጫ ሆኖልህ ነበር። እኔ እና እርሶ መሆን የጎሪጥ እያሉ ነው ማ እኔ ምን ይሁነኝ ብዬ ድባቤ፣ ከየትኛ ሞኛ አፈር ተሰርታልህ ነው? ምክክር፣ ንግግር፣ ትብብር ሲባል ጎሪጥ ጥግ የምትሰለፈው የማን ማላገጫ ልትሆን ብላ ሲሆን አገር መከረ ሲባል በቻልኩ ማጉልበት በኖረኝ ነጠላዬን እያግለበለብኩ ጠላፊ ሰፈርን በልልታይ ባደመቅሁት። አሃ ደስ ብሎታል ማለት ነው ማማ። ድባቤ ምን ሆኜ ነው ደስም አይለኝ። ይሄ ደስ ካላለኝ ማታመሜብህ ነው። አንጠልጥል ሐኪም ቤት እንጂ ዝም ትለኛለህ። አገር እኮ ራቡ ይሄ ነበር ልጄ። ሳይነጋገሩ ሳይከራከሩ ሳይመካከሩ በየጥጋ ጥጉ ዘራፍ እያሉ እያሴሩ እየፎከሩ መተላለቅ እና አሁን ዘራፊ ብቃንና እስቲ ምን ሆነን ነው የሚያናርተን የሚያነታርከንን ችግራችንን እንግለጠው ብሎ አገር ሲቀመጥ እልል ነው እንጂ ሌላ ምን ይባል ብለህ ትጠይቀኛለህ። አይ እሱስ ልክ ነው። እንዲያው ሐሳብ ወል ስማ ብዬ እንጂ ምንድ ሰማ ፈልገህ ኖረዋል። ከዚህ ውጭስ ምን ትላለች ብለ አስበኸኝ። እሱማ መቼስ ምን ይታወቃል። እንዴና ምን ይታወቃል ማለት አይ የተለየ ሐሳብ ካለው የተለየ ሐሳብስ ቢኖረኝ እሱንስ በመመካከር በመነጋገር እንጂ ምን አደረገዋለሁ? ታቅፌ እያጠባሁ አላሳድገው። ተስፋ አድርገዋል ማለት ነው? እማማ ድባቤ እንዴት ነው ተስፋ ማላረገው? ልጄ፣ አንተ አልበቃህም አልጠገብክም እንዴ? ምኑን? ይህን በባዶ ሜዳ ሳይደማመጡ እየተንጫጩ መናረቱን መተላለቁን? እንዴ፣ እሱማ ይበቃናል እንጂ እማማ ድባቤ እና መብቃቱን ለማስረገጥ ከነ ችግርህ ከነ ብሶት ከነ ንጭንጭህ ከማድፈጥ እኔ ችግር ይሄ ነው፣ አንተ ችግር ይሄ ነው ተባብሎ የሚጣለውን ጥሎ በሚያስማማው ተስማምቶ በማያስማማው ተቻችሎ መኖሪያ መንገድ ሰርቶ ይታለፋል እንጂ ዘላለም በቆመጥና በነፍጥ አስበህ የት ይደረሳል? እሱን አየነው እንዴ ልጄ፣ ከሆነ ጥሩ ነው እንዴ ነው ከሆነ ማለት እንዳይሆንልን፣ እንዳንስማማ ማን ረግሞን? ደግሞስ ነገሩ በማን እጅ ላይ ነው ያለው? በእኛ እጃ አይደል? እንዲ ያለው እሱ ልክ ነው። ችግሩ ያለው አንጋጣጮቹ ጋር ነው ልጄ። ማለት ችግርህን በቤትህ እየተመካከልክ እንደ ቤትህ እንዳመልህ እየፈታህ መኖር ትተ ለትንሽ ትልቁ ወደ ውጭ ባጥር የምታንጋጥጥ ከሆነ ልብህ ከምክር ልብህ ከሰላም ርቆ የባዶ አውጥ ካሸተተ ዳረጎት ናፋቂ የቤትህ ቀጋድ ለምጠ ነው። ቆይ ማማ ድባቤ፣ አሁን እርሶ ለምክክሩ ሐሳብ ስጡ ቢባሉ ለምን ሐሳብ ይሰጣሉ ሲል ጠይቆት እኔ ተመካከሩ፣ ተደማመጡ፣ ከሁሉም በላይ አገራችሁን አስቀድሙ፣ ኢትዮጵያን አስቀድሙ ላቸው ነበረ። እሱንማ ጀምረውታል። ረ ከዚህ ሌላ ከዚህ ሌላ ምን ይባላል? ይሄን ካደረጉን ልቆ ቀሪ ውዳው ገብስ ነው። ተገላልጠው ሲተያዩ ይደነግጣሉ። የሚያጣላቸው የረባ ነገር እንደሌለ ሲገባቸው ወደ መንገዱ ይመለሳሉ። ለማንም የምለው ይሄንኑ ነው ልጄ ተመካከሩ ተግባቡ፣ አንተ ትብስ አንቺ ትብሽ ተባባሉ፣ ውሻ በቀደደው ጅቡ እንዳይገባ በአንድ ሆናችሁ አጥራችሁን አጥብቁ ውትሮ ምላቸው እንጂ ሌላ ምን እላቸዋለሁ? ይሄ በየአጥሩ እየተዟዟር የሚያናፋ ሁሉ እኮ ቀዳዳ ባገኝ ብሎ አገርህን ሊቦተርፍ ያሰፈሰፈ ነው ልጄ፣ ሌላ እንዳይመስልህ። እውነት ብለዋል ማመድ ባቤ። ሀገር እንደ ትዳር ነው ልጄ። የውስጡን የቤትን ቻል አድርጎ በዚያ መጨረስ እንጂ ከተከፈተ ነፋስ ከነቃው ቧርቧሪው፣ ሰርሳሪው ብዙ ነው ለዚህ ነው እንጂ እኔ ሌላ ምንኖረኝ፣ ብቻ እኔ ያስደስተኝ ብለው። አይ ገብቶኛል፣ ማማድባቤ ትልቅ ነገር ነው የሰጡኝ፣ በጣም አመሰግናለሁ። መስጋናውንማ ብንመክር ይሻላል፣ ችግር ቢኖርም ብልጥ ልጅ እየበላ ያለቅሳል ብለው ምክርን ለመረጡት የአገሬ ልጆች አድርግልኝ እንጂ እኔማ ምን ያደርግልኛል ሲሉኝ በመደመም ተመለከትኳቸው። ወዳጄ፣ ሰማቸው ማማድባቤን ውሻ በቀደደው ጅብ እንዳይገባብህ ችግርህን ተመካክረህ ፍታው እንጂ ኮሽ ባለ ቁጥር ገርበብ ካደረግከው ዘሎ እየገባ ለአምስ ላተራምስ ማለቱ አይቀርም። ለአንተ ካንተ የበለጠ የሚመጣልህ ማንም የለምና ችግርህን ተነጋግረህ ተመካክረህ በመፍታት ለአንተ ብቻ ሳይሆን ለሚመጣውም ትውልድ መሠረት አኑርለት እያሉ ነው። እኔም እምልሃለሁ የምክክር ክፋት የለውም። ክፋት የሚኖረው ጀርባ ተሰጣጥቶ ሳይነጋገሩ የአንዱን ፍላጎት ከሌላው ፍላጎት ጋር ለማስታረቅ ሳይጥሩ የሚደረግ ቱማታና ሁካታ እንጂ ምክክር በየትኛውም መለኪያ ቢሆን አንዳች ጉዳት የለውምና ተመካከር። ተመካክረህም ለችግር ጋር መላ አብጅለት። የእኔ ከሚል አጥር ወጥተህ የእኛ የሚለውን ቅጽር አንጽ እልሃለሁ። አንተስ ምን ትላለህ? በልቸር ሰንብትልኝ። የሳምንት ሰው ይበለን። ምትኬ ነኝ ከነመንበሩ ጠላፊ ሰፈር